ሰላም ጤና ይስጥልኝ። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬ የብስራት ሀተታ ፕሮግራማችን በሃያ አንደኛ ሳምንት የመጨረሻ ቀን ጨዋታዎች ዙሪያ የቅድመ ጨዋታ ዳሰሳ እያደረግን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መላኩ ሰላሙ እንዴት አለ? መልካም እንግዲህ የሃያ አንደኛ ሳምንት የኢትዮጵያ ፕሪሚየር ጨዋታዎች እንግዲህ የሃያ አንደኛ ሳምንት የመጨረሻ ቀን ላይ ደርሰዋል። እንግዲህ ዛሬ ሁለት ጨዋታዎች ናቸው የሚደረጉት። በእነዚህ ሁለት ጨዋታዎች ዙሪያ አጠቃላይ የቅድመ ጨዋታ ዳሰሳ እያደረግን ቆይታ የምናደርግ ነው የሚሆኑት። እንግዲህ እነዚህ ሁለት ጨዋታዎች መብራት ኃይልን ከአርባ ምንጭ ከተማ እንዲሁም ደግሞ ኢትዮጵያ ንግድ ባንክ ከሲዳማ ቡና ያገናኛል። እንግዲህ በእነዚህ ጨዋታዎች ዙሪያ የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። መለይ እንግዲህ እንደተለመደው ሰሞኑን እያደረግን እንዳለን ሁሉ ዛሬም እነዚህን ሁለት ጨዋታዎች በወፈረር መቃኘት ይኖርብናል ብዬ አስባለሁ። እንግዲህ ዛሬ የሚደረጉት ሁለቱም ጨዋታዎች ለሁሉም ቡድኖች ማለት ይቻላል እጅግ ወሳኝና ተጠባቂ ብለን እንድንል የሚያስገድድ ሁኔታ ባለበት ሁኔታ ውስጥ ነው ጨዋታቸውን የሚያደርጉት። እንግዲህ ሁለቱም አራቱም ቡድኖች ማለት ይቻላል በሁለት ነጥብ ልዩነት ውስጥ የሚገኙ ቡድኖች ናቸውና አንዱ አንዱን ማሸነፍ ያላቸው የሚያስፈልጋቸውን የነጥብ ልዩነት ለማስፋትና አንዱ ደግሞ ሌላውን በልቶ ለመገኘት የሚያስችላቸው ጨዋታ ስለሆነ ጨዋታዎቹ በሁሉም ቡድኖች ዘንድ እጅግ ወሳኝ ሊባል የሚችል ነው ማለት እንቻላል። እንግዲህ የመጀመሪያው ጨዋታ የሚሆነው አርባ ምንጭ ከተማን ከኢትዮ ኤሌክትሪክ የሚያገናኘው ጨዋታ ነው የሚሆነው፣ ቀን ዘጠኝ ሰዓት ላይ ይደረጋል። ምሽት አስራ ሁለት ሳለ ደግሞ ኢትዮጵያ ንግድ ባንክን ከሲዳማ ቡና የሚያገናኝ ይሆናል። እንግዲህ አርባ ምንጭ ከተማና ኢትዮ ኤሌክትሪክ በሰባተኛ ና ዘጠነኛ ደረጃ ላይ ሆነው ነው ቀደም ብሎ እንደገለጽ ኮማንደር በሁለት ነጥብ ልዩነት ነው የሚበላለጡት እንግዲህ ይህን ጨዋታ ማሸነፍ ያንዳቸውን ለአንደኛቸው ደረጃቸውን የሚያስረክቡበት ጨዋታ ስለሚሆን በደንብ የሚጠበቅ ጨዋታ ነው። እንግዲህ ያለፉትንም የጨዋታቸውን ግንኙነት ስንመለከት አርባ ምንጭ ሁለት አሸንፎ ሁለት ተሸንፎ ደግሞ በአንዷ አቻ ተለያይቷል። በአንጻሩ ኢትዮ ኤሌትሪክ ደግሞ ሶስት ጨዋታዎችን አሸንፏል፣ ሁለት ጨዋታዎች ደግሞ ተሸንፏል። ከዚህ አንጻር ኢትዮ ኤሌትሪክ የተሻለ ፐርፎርም ያደረገ ቡድን ነው፣ ባለፉት አምስት ጨዋታዎች ካየ ነው ማለት ነው። ከዚህ አንጻር እንግዲህ ኢትዮ ኤሌትሪክ የተሻለ እድል አለው ተብሎ ማለት ይቻላል ከወቅታዊ አቋም አንጻር በ ወቅታዊ አቋሙ ከሄድን እንደዚህ አይነት ግምቶችን ለኢትዮ ኤሌክትሪክ ልንሰጥ እንችላለን። አዎ አሁን ላይ ያለው ቁጥራዊ መረጃ የሚናገረው እንግዲህ አንተ ያልከውን ነው። ነገር ግን አንዳንድ ጊዜ ቁጥራዊ መረጃዎች ጉርድ ቀሚስ ነው ይባላል እና ሙሉውን ፒክቸር ላያሳይቅ ይችላል እና ከዛ አንጻር ይህ ጨዋታ በአርባ ምንጭ በኩል አርባ ምንጭ ምንም እንኳ ጨዋታዎችን ይሸንፍ እንጂ ከዚ በፊት በነበሩ ጨዋታዎች ላይ እጅግ በጣም ፐርፎርም እያደረገ የመጣ በውድድር ውስጥ እየቆየ ሄደ ቁጥር ጥንካሬዎቹን እያጎላ የመጣ ቡድን ነውና ይህን ደግሞ እያደረገ ያለው አብዛኛ ተጫዋቾቹ በጉዳት ምክንያት በማይሰለፉበት ሁኔታ ውስጥ ነው እና የመጀመሪያ ዓመቱ የሊግ ተሳትፎ ነው። ነገር ግን በዚህ የሊግ ተሳትፎ ተሳትፎ እያስመዘገበው ወይም እያሳየ ያለው አቋም ግን እጅግ በጣም ጥሩ ሊባል የሚችል ነው። ኢትዮ ኤሌክትሪክ በአንጻሩ እንደዚሁ ወጣ ገባ የሚል ነገር ቢታይበትም ነገር ግን ካለው ስብስብ አንጻር ኢትዮ ኤሌክትሪክም እያደረገ ያለው እንቅስቃሴ ይበል የሚያሰኝና ሁለቱም ቡድኖች እንግዲህ በመጡበት ዓመት ላይ ሊጉ ላይ ለመቆየት የሚያስችል መልካም የሆነ ነገር እንዳላቸው መመልከት ይቻላል እና ዛሬ እርስ በርስ የሚያደርጉት ጨዋታ ነው እና ይህ ጨዋታ በብዙዎች ዘንድ ይጠበቃል። ጥሩ ጨዋታ የምናያለን ብዬ አስባለሁ። አንተ እንዳልከው ኢትዮ ኤሌክትሪክ አሁን ባለው ወቅታዊ ሁኔታ የተሻለ ግምት የሚሰጠው ቡድን ቢሆንም አርባ ምንጭም ግን በቀላሉ የምታየው በቀላሉ ልታሸንፈው የማትችለው ቡድን ነውና ለብዙዎቹ ቡድን ፈተና ሲሆን በተደጋጋሚ ተመልክተናልና ስለዚህ የሁለቱ ቡድኖች ጨዋታ ማንም ተመልካች ሊመለከተው የሚችለው የሚጠበቅ ጨዋታ ነው ብሎ መውሰድ ቀደም ብለን እንዳነሳውም እንግዲህ አርባ ምንጭ ከተማ በጉዳት አምስት ያክል ተጫዋቾችን ያጣል። እንደ በፍቅር ግዛው እንደ ተከላካዩ አበበ ጠለሆን አይነት ተጫዋቾችንም በዛሬው ጨዋታ የማያገኝ ነው የሚሆነው እንግዲህ ከዛ በአንጻሩ አርባ ምንጭ ከተማ እንግዲህ የወቅቱ የፕሪሚየር ሊጉን ከፍተኛ ግብ አስቆጣሪ ሆነ አህመድ ሁሴንን የያዘ ቡድን ነው። በፊት መስመሩም እንግዲህ ጠንካራው ነው እየተመለከተ ነው። በተመሳሳይ በመሃሉም እንግዲህ እንደ እነ ይሁን እንደ ሸው አይነት በፕሪሚየር ሊጉ እንዳያላቸውን ተጫዋቾች ይዟል። እንዲህ ከዚህ አንጻር አርባ ምንጭ ከተማ በቀላሉ በቀይ ካርድ ጨዋታ ወጥቶበት ሁሉ ጨዋታዎችን ሲያሸነፍ ተመልክተናል። እንግዲህ ኤርሊ ገና በአስራ አምስት በአስራ አራት ደቂቃ ቀይ ካርድ ወጥቶበት ጨዋታን አሸንፎ ሲመጣ ፋሲል ከተማ እንዳሸነፈ እናስታውሳለን። እና በቀላሉ እጅ ይሰጣል ተብሎ አይጠበቅም። እነዚህ ጨዋታ እንግዲህ ሁለቱም ቡድኖች ወደ ፕሪሚየር ሊግ ዘንድሮ የተቀላቀሉ ቡድኖች ናቸው። ከዛ አንጻር ዛሬም እነዚህ ቡድኖች ይገናኛሉ። ቆንጆ ጨዋታ ይታይበታል ተብሎ ይታሰባል። እንግዲህ ግንኙነታቸውንም ስንመለከት ከዚህ በፊት ሰባት ጊዜ የተገናኙት ቡድኖች እንግዲህ ሶስት መብራት ኃይል አሸንፏል ወይም ደግሞ ኢትዮ ኤሌክትሪክ አሸንፏል። በሁለቱ ደግሞ አርባ ምንጭ ከተማ አሸነፈ። ሁለቱን አቻ ተለያይተዋል። እንግዲህ በቁጥራዊ መረጃዎች ከሄር ቅድም እንዳነሳ ነው መብራት ኃይል የተሻለ እድል አለው ወይም ደግሞ ብልጭ አለው። እንግዲህ ይህም ጨዋታ በደንብ የሚጠበቅ ነው። ግን በደረጃም ካየ ነው አርባ ምንጭ ከተማ ነው ሰባተኛ ደረጃ ላይ ያለው ዘጠነኛ ደግሞ ኢትዮ ኤሌክትሪክ ነው ያለው። ከዚህ አንጻር እንዲሁ በቀላሉ ይሸነፋል ተብሎ አይታሰብም። አርባ ምንጭ ጥሩ ፍክር ይታይበታል ተብሎ ይታሰባል። እንግዲህ ሰርፕራይዚንግ ቲም ይሆናል ተብሎም እየታሰበ ነበር። መጀመሪያዎቹ ጨዋታዎች ላይም አርባ ምንጭ ከተማ ጥሩ እንቅስቃሴን ያደረገ ክለብ ነበረ። እንግዲህ ይህም ጨዋታ በደንብ ይጠበቃል። ተመልካቾችም ገብቶ ይህን ጨዋታ ቢያዩት ቢመለከቱት ቆንጆ ጨዋታን ይመለከታሉ ተብሎ ይታሰባል በዚህ ጨዋታ። እንግዲህ ሌላው ጨዋታ ከዚህ በተረፈ ሁለተኛውን ጨዋታ እንመልከት መል ኢትዮጵያ ንግድ ባንክ ከሲዳማ ቡና የሚያገናኘው ጨዋታ ያም ነው። ሻምፒዮን ኢትዮጵያ ንግድ ባንክ ዘንድሮ እንግዲህ ያንን ፐርፎርማንሱ መድገም አልቻለም። በደንብ እየተቸገረ ነው የምንመለከተው። በአንጻሩ ደግሞ ሲዳማ ቡና ዘንድሮ በስፋት ወደ ዝውውር ገበያው ተሳትፎ ነበር። ነገር ግን እነዛን ያሰባሰባቸውን ተጫዋቾች ይዞ የሚፈልገው ደረጃ ላይ እየተገኘ አይደለም። በደንብ እየተቸገረ ነው የሚገኘው። የተጠበቀበትን ያክል እየተንቀሳቀሰ አይደለም። እንግዲህ አሰልጣኝ ዘላለም ሽፈራውን አሰናብቶ አሁን ደግሞ አዲስ የካሳ ምክትሉን ይዞ ነው ይህን ጨዋታ የሚያደርገው። ግን የተፈለገውን ያክል ውጤት እያመጣ አይደለም። ሲዳማ ቡና አው በዘንድሮ የውድድር ዘመን ላይ እነዚህ ሁለት ቡድኖች የኢትዮጵያ ፕሪሚየር ሊግን ያነሳሉ ተብለው ከተገመቱና ከፍተኛ ግምት ከተሰጣቸው ቡድኖች መካከል በቀዳሚነት የሚጠቀሱ ናቸው። በተለይም ሲዳማ ዘንድሮ ከሰበሰበው አንጻር ዋንጫውን የመውሰድ ከፍተኛ ግምት ተሰጥቶት ነበረ። ነገር ግን ግምቱ ያልሰራበት ሁኔታና አሁን በአንጻሩ ለሻምፒዮና ከሚጫወት ይልቅ ላለመውረድ የሚጫወት ቡድን የመምሰል መሰል ነገር ላይ ነው የደረሰውና ይህ ብዙዎችን ያስደነገጠ ያሳሰበ ያነጋገረም ጉዳይ ነውና አንዳንድ ጊዜ ተጫዋቾችን ብቻ መሰብሰብ ውጤታማ ሊያደርግ እንደማይችል ለብዙዎች ትምህርት ሆኖም ያልፋል ተብሎ የሚታሰበ ቡድን ነውና፣ እሱ ብቻ ሳይሆን ራሱ ኢትዮጵያ ንግድ ባንክም አምና እንደዛ ሻምፒዮና የነበረ ጥሩ አቋም ያሳየ ቡድን ዘንድሮ በዓመቱ ደግሞ በዚህ ደረጃ ላይ መገኘቱ እንደዚሁ ለብዙዎች ጥያቄን የፈጠረ ጉዳይ ነውና ሁለቱም ቡድኖች አሁን ላይ ላሉበት አቋም የተለያዩ ምክንያቶችን ይሰጣሉ፣ ያቀርባሉ። አሰልጣኞቹም፣ አመራሮቹም፣ ተጫዋቾቹም ያቀርባሉ። ነገር ግን ብዙውን ሚዛን ይደፋል ብዬ አላስብም እና ቢያንስ በዚህ ደረጃ ላይ ዋንጫው ማንሳት ባይችሉ እንኳ አቋማቸው ግን በዚህ ደረጃ ላይ ሊሆን ይገባል ተብሎ አይታምንም። እኔ የሚቀበለው ጉዳይ አይደለም። ነገር ግን ዞሮ ዞሮ ዛሬ ላይ የሚያደርጉት ጨዋታ ግን ሁለቱም በሁለት ነጥብ ልዩነት ውስጥ ሆነው የሚያደርጉት ጨዋታ ነው ጨዋታ ከዛ ባሻገር እንግዲህ ሁለቱም ቡድኖች ይህን ጨዋታ ማሸነፍ የት ሊወስዳቸው እንደሚችል ጠንቅቀው የሚያውቁት ጨዋታ በመሆኑ ምክንያት ለጨዋታው ከፍተኛ ትኩረት ሰጥተው ወደ ሜዳ ይገባሉ ተብሎ ይታሰባል። በተለይ በተለይ ደግሞ ሲዳማ ቡና አሁን ላይ ከዚህ ከደሞዝ ጣሪያ ክፍያ ጋር በተያያዘ አብዛኛው ተጫዋቾቹን በቅጣት በቀጣይ ጨዋታዎች ላይ ሊያጣ ይችላል ተብሎ ይታሰባልና የዛሬው ጨዋታ ለእነዚህ በቅጣት ላይ ውስጥ ይገባሉ ተብሎ ለሚጫወቱ ተጫዋቾች ምናልባትም የመጨረሻቸው ጨዋታ ሊሆን ስለሚችል በዚህ ጨዋታ ላይ ለቡድኑ ቢያንስ ሙሉ ሶስት ነጥብ ለማስገኘት ከፍተኛ ተነሳሽነትን ይዘው ወደ ሜዳ ይገባሉ ተብሎ ይታሰባልና ያ ለሲዳማ እንደ መልካም ጎኑ ለዚህ ጨዋታ እንደ መልካም ጎኑ ሊታይ ይችላል። በአንጻሩ ኢትዮጵያ ንግድ ባንክ ከጨዋታ ጨዋታ አሁን ላይ እየተሻሻለ እየተሻሻለ የመጣ ቡድን ነው። በተለይም ጎሎች ማስተናገድ ላይ አሁን ከማስተናገድ በጣም የራቀበት ሁኔታ ተፈጥሯልና ጠንካራውን ምናምናቀውን የተከላካይ መስመር አሁን ላይ እየተመለከትን ከመሆኑ የተነሳ በቀላሉ ጎሎችን ንግድ ባንክ ያስተናግዳል ብሎ ማሰብ አይቻልም። በዚህ ጨዋታ ላይ በፊት መስመር ላይ ደግሞ ያሉት ተጫዋቾች ደግሞ አጋጣሚዎችን ካገኙ ደግሞ ሊጨርሱ የሚችሉ አጥቂዎች ያሉት ነው እና ሲዳማ ቡናም በተመሳሳይ ስለዚህ፣ የነዚህ የሁለቱ ቡድኖች ጨዋታ ዛሬ ላይ ጠበጅግ በጣም ማራኪና ጠንካራ ፉክክር ይደረ ይደረግበታል ተብሎ የሚታሰብ ነው ማለት ይቻላል። አዎ እንግዲህ የኢትዮጵያ ንግድ ባንክም ያለፉትን ጨዋታዎች ሶስቱን አሸንፏል፣ እንግዲህ በአንዱ ተሸንፎ በአንዱ ደግሞ አቻ ነው የወጣው ከዚህ አንጻር የተሻለ እድል አለው። ንግድ ባንክም ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። በአንጻሩ ሲዳማ ቡና አራት ጨዋታዎችን አቻን የተለያዩ አንድ ተሸንፏል። ከዚህ አንጻር ሲዳማ ቡና አሁን እንዳልከው ምናልባት ዛሬ ከቅጣቱ በፊት የሚሰልፉ ተጫዋቾች ስላሉት ይሄ ጥሩ አጋጣሚ ነው። ከዛ በኋላ ያሉትን ጨዋታዎች ደግሞ ይሄ ቅጣት ሲመጣበት በእንቅርት ላይ ጆሮ ደግፍ እንዲሉ ነው የሚሆነው እና ለሲዳማ ቡና ነገሮች ከበድ እያሉ የሚመጡ ይመስለኛል። ከዚህ በኋላ ያሉት ጨዋታዎች በደንብ እንግዲህ የሚጠበቅበት እነዚህም ሁሉ ተጫዋቾች በስፋት ይዞ ከሚጠበቅበት ደረጃ ላይ ያለመገኘቱ ትንሽ ጥያቄ የሚያስነሳ ነው የሲዳማ ቡና ያን ያክል ለሌሎች ትምህርትም ይሆናል ብዬ አስባለሁ። ምናልባት በገፍ ተጫዋቾችን መያዝ ያን ያክል ብዙ ጥቅም እንደሌለው ነው እያስመለከተን ያለው። እንግዲህ በሌላ መልኩ የኢትዮጵያ ንግድ ባንክ ስንመለከት በጉዳት ምናልባት ያጣቸው ተጫዋቾች ወሳኝ ተጫዋቾች ነበሩ። እንግዲህ ለዛሬው ጥሩ ዜና የሚባለው ሱሊማን ሀሚድ ወደዚህ ጨዋታ ላይ የመሰለፍ እድል አለው ብለዋል አሰልጣኝ በጸሎት ሉል ሰገድ። ምናልባት ሱሊማን ሀሚድ ወደ ሜዳ መመለስ ከዚህ በኋላ ያለበት፣ በተለይ ደግሞ በመከላከሉ በማጥቃቱ ሱሊማን ሀሚድ የአምናውን ጥንካሬ የንግድ ባንክ ወሳኝ ጥንካሬ እንደሆነ እናስታው። በተቸገሩ ሰዓት ጎል የሚያገባላቸው ተጫዋች በመከላከሉን በደንብ የሚያግዛቸው አይነት ተጫዋች ነው። ይህን ተጫዋች ማግኘታቸው ጥሩ ነው። ከዛ በተረፈ ግን አምና በደንብ በጥሩ ብቃታቸው ላይ የነበሩ ተጫዋቾች ዘንድሮ መቀዛቀዛቸው ንግድ ባንክን የጎደው ይመስለኛል። እነ ኪቲካ ጅማ እነ ባሲሩ ኡመር ያን ያክል ያንን ኳሊቲያቸውን ዘንድሮ መድገም አልቻሉም። ለዚህም ምናልባት የሚነሱ ጥያቄዎች ሊኖሩ ይችላሉ። ከዚህ በኋላ ነው እንግዲህ በደንብ ንግድ ባንክ ሲቸገር የነበረው ምናልባት ከዚህ በኋላ አሁን በጉዳት የተጎዱ ተጫዋች ወደ ሜዳ ሲመለሱ ምናልባት በደንብ ነጥቦችን የሚሰበስብበት እድል ይኖረዋል ተብሎ ይታሰባል። ከዛ ውጭ ግን በጉዳት በኩል አሁንም እነ ፎአድ ፈረጃ እንደማይመለሱ ተነግሯል። እንዲሁም ደግሞ ከቤንች ማጂ ያስፈረሙት ከከፍተኛ ልጅ ያስፈረሙት የቤንች ማጂ ልጅ አጥቂያ ናትናይል የሚባል ልጅ ነበር። እሱም በጉዳት ምክንያት ለዚህ ጨዋታ አይሰለፍም ተብሏል። ከዛ ውጭ ያሉት ግን ፊት እንደሆኑ አሰልጣኝ በጸሎት ተናግረዋል። እንግዲህ ያለፉትን ግንኙነታቸውን ስንመለከት ሲዳማ ቡና የበላይነት አለ። በአምስት ጨዋታ ግንኙነታቸው እንግዲህ ሁለቱን ሲዳማ ቡና አሸንፏል፣ አንዱን ንግድ ባንክ አሸንፏል። ቀሪ ሁለት ጨዋታዎች ደግሞ ባቸው ውጤት ነው የተደመደሙት። እንግዲህ በግንኙነታቸው ስንሄድ ሲዳማ ቡና የተሻለ የማሸነፍ ንጻር ያለው ከንግድ ባንክ የተሻለ ማለት ነው። ከዚህ አንጻር እንግዲህ ጨዋታው የሚጠበቅ ነው። ያሉበት ደረጃም እንግዲህ አስርና አስራ ሁለተኛ ደረጃ ላይ ሆኖ ጨዋታ የሚያደርጉት ሁለት ነጥብ እርቀት ነው ያላቸው። ይህንን ጨዋታ ምናልባት በደጋፊው ፊት እንደሚያደርግ ማድረጉ ለሲዳማ ቡና ጥሩ እድል ነው ተብሎ ሊወሰድ ይችላል። ይሄ ጨዋታ እንግዲህ ሀዋሳ ላይ መደረጉ ብዙ የሲዳማ ቡና ደጋፊዎች ወደ ሜዳ ገብተው ይህን ጨዋታ ይመለከቱታል ተብሎ ይታሰባል። ለሲዳማ ቡና ይሄ ጥሩ እድል ይመስለኛል። መልካም ነው። ዞሮ ዞሮ በቀላሉ የሚጠናቀቅ ጨዋታ ነው ተብሎ አይታሰብም። ከላይ ያሸንፋል ብሎ ለማለትም እጅግ ከባድ የሆነ ጨዋታ ነው የሚሆነው ብዬ ነው በግል የማስበው። ጥሩ ፉክክር እንመለከትበታል። መልካም እንግዲህ ወደ ማን ያሸንፋል የሚል የመጨረሻ ጉዳያችን እንግዲህ ምናልባት የመጀመሪያውን ጨዋታ መብራት አይነት አርባ ምንጭ፣ አድማጭ ተመልካቾቻችንም በዚሁ እንዲሳተፉ ኮሚኒ ሴክሽን ላይ ሀሳብ ግምታቸውን ቢያስቀምጡለን አሪፍ። የዛሬ ጨዋታዎች ሁ ሁለቱንም ጨዋታዎች ጠቅለል አድርጌ ባጭሩ ለመናገር በአቻ ውጤት ይጠናቀቃሉ የሚል ነገር ነው ያለኝ። ቁጥራዊ መረጃዎችን ስትመለከት ኢትዮ ኤሌክትሪክ በመጀመሪያው ጨዋታ ላይ ሁለተኛው ጨዋታ ላይ ኢትዮጵያ ንግድ ባንክ የተሻለ አፈጻጸም አላቸው። ግን ልዩነቱ ግን በጣም የጠበበ ነው። አሁን ከነጥብ ስትመጣ ሁለት ነጥብ ልዩነት ነው ያላቸው የማሸነፍ ወይም በየጨዋታዎቹ ባደረጓቸው ሀያ ጨዋታዎች ያላቸውን ነጥብ የመያዝ አቅም ስትመጣ ለምሳሌ ሲዳማ ቡና ሰባ ከመቶ አለው። ንግድ ባንክ ሰባ አንድ ከመቶ ነው ያለው ኢትዮ ኤሌክትሪክና እንትና ላይም ስትመጣ ተመሳሳይ ነገር ነው የምታየው። አርባ ምንጭ ላይ ምና የዛሬ የሁለቱም ጨዋታ ውጤት በአቻ ውጤት ሊጠናቀቅ ይችላል የሚል ነገር አለኝ እኔ እንደ ግል ነገር ግን ቁጥራዊ መረጃዎችን ካየ ግን ኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ የተሻለ ነገር አላቸው። አንተ ማንን ትላል? እኔ እንኳን አርባ ምንጭ ከተማ ያሸንፋል የሚል ግምት አለ። ምናልባት አርባ ምንጭ ከተማ ጥሩ ቡድን እንደሆነ በምናየው ጨዋታ ላይ በደንብ እንቅስቃሴዎችን ስመለከት፣ ምናልባት ያገኛቸውን እድል ከመጠቀም አንጻርም እንደ አህመድ ሁሴን አይነት ጥሩ ጨራሻ አጥቂ የያዘ ቡድን ነው እና ከዚህ አንጻር የሚፈጠሩ ነገሮችን ቶሎ ወደ ግብነት የመቀየር እድል አለው ብዬ አስባለሁ። አርባ ምንጭ ከዚህ አንጻር ለአርባ ምንጭ እድሉን እሰጣለሁ። ምናልባት ጥሩ የግብ እድሎችን ከመፍጠር አንጻርም ኢትዮ ኤሌክትሪክ ጥሩ ናቸው። ነገር ግን ያንን ከመጠቀም አንጻር ግን ክፍተት እንዳለባቸው ባለፉት ጨዋታዎች ላይ ለመመልከት ይቻላል። ከዛ አንጻር ለአርባ ምንጭ ከተማ እንትኑን እሰጣለሁኝ። ግምቴ ለአርባ ምንጭ ከተማ ያሸንፋል የሚለውን ነው የምሰጠው። የኢትዮጵያ ንግድ ባንክና የሲዳማ ቡናን በተመሳሳይ ኢትዮጵያ ንግድ ባንክ ጥሩ መነቃቃት ላይ ያለ ቲም ስለሆነ ለኢትዮጵያ ንግድ ባንክ ግምቴ እሰጣለሁ ማለት እንግዲህ ጨዋታው ሲጠናቀቅ ተሳካ ነው የሚለውን የምንመለከት ይሆናል። ዞሮ ዞሮ ግን ይህ ጨዋታ በሁለቱም ጨዋታዎች ላይ ስታዲየም ተገኝቶ ጨዋታውን ለመከታተል እድሉን ያገኘ የስፖርት ቤተሰብ ጠንካራ ፉክክር፣ ጥሩ የኳስ ፍሰት ያለው እንቅስቃሴ ይመለከታል ብሎ መውሰድ ይቻላል። እንዳልከው አርባ ምንጭ ከተማ አሁን ላይ ጥሩ ተነሳሽነት አላቸው። ኢትዮ ኤሌክትሪኮች በአንድ ወቅት ላይ ጥሩ እየሄዱ ነበረ። ነገር ግን የተከላካይ ክፍላቸው ተጫዋቾች በጉዳት ከወጡ በኋላ ግን የተከላካይ ክፍሉ በጣም የተጋለጠ ነበረ። አሁንም በቀጣይ ጨዋታዎች ላይ ለኢትዮ ኤሌክትሪክ ትልቅ ስጋት ይሆናል ተብሎ የሚታሰበው የተከላካይ ክፍሉ ተጫዋቾች በጉዳት ምክንያት አለ መሟላትና ያንን ክፍተት ደግሞ ለመድፈን አመራሩም አሰልጣኞቹም ተግባብተው ተስማምተው በተለይ አመራሩ ይህን ክፍተት በግልጽ እየታየ ለመድፈን ያደረገው ተነሳሽነት አናሳ ነውና፣ ከዚህ አንጻር ድክመት ይታይበታል ተብሎ ይታሰባል። ነገር ግን አሁን በጉዳት የነበረው ተጫዋች ግን አሁን ወደ ሜዳ የተመለሰበት ሁኔታ ስላለ ቀደም ሲል የነበረውን ጥንካሬ ይዞ ሊቀጥል ይችላል ብዬ አስባለሁ። እሱ ከሆነ ደግሞ ኢትዮጵያ ንግድ ባንክ ከዚህ የተሻለ ነገር ኢትዮ ኤሌክትሪክ ከዚህ የተሻለ አፈጻጸም ሊኖሩ ይችላል ብዬ አስባለሁ። ቀደም ሲል እንደገለጽኩል በሲዳማ ቡናና በኢትዮጵያ ንግድ ባንክ ጨዋታ ላይ እንዳልኩ ጨዋታው በአቻይ ውጤት ይጠናቀቃል ብዬ ብልም ሲዳማ ቡና አሁን ላይ የተፈጠረው የነዚህ ከተጫዋች ቅጣት ጋር ያለው ነገር ተጫዋቾቹ ራሳቸውን ለማሳየት ለቲሙም አንድ ነገር ለማበርከት ሲሉ ያላቸውን ሁሉ ሊሰጡ ስለሚችሉ በተነሳሽነት በምን ከኢትዮጵያ ንግድ ባንክ የተሻለ ነገር ሊያደርጉ ይችላሉ። ነገር ግን እየጠነከረ የመጣው ንግድ ባንክ ደግሞ በቀላሉ እድል ይሰጣል ብዬ አላስብም። ዞሮ ዞሮ ግን እኔ የማምነው ጥሩ እንቅስቃሴ በሁለቱም ጨዋታዎች ላይ እናያለን። መልካም ውድ ተመልካቾቻችን፣ እንግዲህ እናንተስ ምን አይነት ሀሳብ አስተያየት አላችሁ? በእነዚህ ሁለት ጨዋታዎች ላይ ማን ያሸንፋል የሚለው ነው፣ ግምታችሁን ኮሜንት ሴክሽን ላይ ያስቀምጡልን። የዛሬ ብስራታታ ፕሮግራማችን እንግዲህ በሀያ አንደኛ ሳምንት የኢትዮጵያ ፕሪምየር ሊግ የመጨረሻ ቀን ሁለት ጨዋታዎች ላይ ያደረግነው የቅድመ ጨዋታ ዳሰሳ ይህንን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበት ና እኔ አንተነታረቀ ከመላው የስቱዲዮ ባለሙያዎች ጋር በመሆን ቆይታ አደረግን። ሰናይ ጊዜን ተመኘን።